ውድ ተመልካቾቻችን ከጓደኞቻችሁና ከኩዮቻችሁ ተነጥላችሁ መጽሐፍት አልገባ እውቀት አልገለጥ ቢላችሁ ምን ይሰማችኋል? ምንስ ታደርጋላችሁ? የአዋቂ አስተማሪ የሊቅ ልጁ ናችሁ። የምትሰሙትን መያዝ፣ የምታዩትን መተግበር፣ መጽሐፍትን በቃል ማነብነብ ይከብዳችሁ? ምንም መፍትሔ ታደርጋላችሁ? ይህንስ ነገር ለማን ታስረዳላችሁ? በምትማሩበት ወይም በምትሰሩበት ቦታ ትምህርት የማይገበው ስራ የማይከናወንለት የእውቀት ብርሃን የራቀው የሚሉ ስድብና ነቀፌታዎችን ምን ያህል መቋቋምና መታገስ ትችላላችሁ? በዛሬው መርሃ ግብራችን ይህ ሁሉ ነገር የደረሰባቸው ነገር ግን ስድብና ነቀፌታን በትህትና በአገልግሎት መልሰው ከእመቤታችን ለምነው እውቀት የተገለጸላቸው ለመቁጠር የሚያዳግቱ አያሌ የቤተ ክርስቲያን መጻሕፍትን የጻፉ መናፍቃንም በእውቀትና በማስተዋል በጥበብ ድል የነሱ የሰማይና የምድር ምስጢር የተገለጸላቸው ታላቁ የቤተ ክርስቲያናችን አባት የአባ ጊዮርጊስ ዘጋስጫን ታሪክ እንመለከታለን። ታሪኩ የሚጀምረው እንዲህ ነው። የአባ ጊዮርጊስ አባት ህዝበ ጽዮን የተባለ መጽሐፍ አዋቂና የሸግላ ሀገር ገዢ ነበር። እናቱ ደግሞ የሹማምንት ወገን የምትሆን አንድ ሴት ነበረች። ስሟም ምነጽዮን ትባል ነበር። አባ ጊዮርጊስ እድሜው ለትምህርት በደረሰ ጊዜ አባቱ ህዝበ ጽዮን በኢትዮጵያ ታላቅ የትምህርት ማዕከል ወደ ነበረችው ሐይቅ ደብረ ነጎድጓድ ገዳም ላከው። ነገር ግን አባ ጊዮርጊስ ትምህርት አልገባ እውቀት አልገለጥለት አለው። በዚህም ምክንያት ከዚህ ቦታ ተባሮ ወደ ሐይቅ እስጢፋኖስ ገዳም መነኮሳትን እያገለገለ እንዲኖር ተላከ። በዚያም ቦታ በቀን ዘጠና ዘጠኝ ቅርጫት እህል እየፈጨ መነኮሳትን በቅንነት ያገለግል ነበር። ነገር ግን ትምህርት ስለማይገባው ዞትር ያዝንና ያለክስ ነበር። በዚህም ምክንያት አንድ ቀን ከእመቤታችን ከቅድስት ድንግል ማርያም ስዕል ስር በግንባሩ ተደፍቶ ሲያለቅስ እመቤታችን በጋር ተገልጻ የመላእክት አለቃ ቅዱስ ኡራኤልን አስከትላ የሕይወት ጽዋን አጠጣችው። ከዚህ በኋላ ነበር የአባታችን የአባ ጊዮርጊስ ታሪክ የተቀየረ። በእውቀትና በሀብት መንፈስ ቅዱስ የተሞላ ሆነ። ብዙ መናፍቃንን በመከራከር ረታ፣ ብዙ ደቀ መዝሙራትንም አወጣ። በዛሬው መሰናዷችንም ብዙ መናፍቃንን በመርታታቸው ኢትዮጵያዊው አባ ቄርሎስ ብዙ የዜማ መጽሐፍትን በማደራጀታቸው እና በመድረሳቸው ዳግማዊ ቅዱስ ያሬድ በመባል የሚታወቁትን የአባ ጊዮርጊስ ዘጋስጫን ታሪክ በጥቂቱ ይዘንላችሁ ቀርበናል። እንደተለመደው ይህ ቪዲዮ ብዙዎች እንዲማሩበት ላይክ በማድረግ እንድትጀምሩ፣ እናም ተመሳሳይ የቤተ ክርስቲያን ታሪኮች በመስማት ሕይወቶን ለማጠንከር ካሰቡ ቻናላችንን ሰብስክራይብ በማድረግ ይጀምሩ። ይህ የአባታችን የአባ ጊዮርጊስ ዘጋስጫ እውነተኛ ሕይወት ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። አባታችን አባ ጊዮርጊስ ዘጋስጫ የተወለደው በአሁኑ ደቡብ ወሎ ሀገረ ስብከት በቦረና አውራጃ ልዩ ስሟ ሸግላ ወይም ሰግላ ደብረ ማህው በተሰኘች አካባቢ በ357 ዓ.ም ነው። አባቱ ከተከበሩ ወገን የሆነ ስሙ ህዝበ ጽዮን የተባለ መጻሕፍትን የሚያውቅ ነው። እናቱም ከወለቃ ሹማምንት ወገን የሆነች ስሟ እምነ ጽዮን ነው። ሸግላ በተባለች አገር የሚያበራ ኮከብ ከእርሱ ተወለደ። እናቱም እግዚአብሔርን በመፍራት አሳደገችው። በጥበብ በኃይልም ጸና። የእግዚአብሔር መንፈስም ከእርሱ ጋር ይሄድ ነበር። እንደዚሁም እግዚአብሔር ይህን ሕፃን ባረከው። የተመረጠ ሰማዕት ጊዮርጊስን በማሕፀን ስሙ ጊዮርጊስ ብለው ጠሩት። እንደ ልጆችም የሚታወክ አልነበረም። እንደ ጓደኞችም አይጫወትም ነበር። የመምህራን መንገድ ይከተል ነበር እንጂ ወደ ቤተ ክርስቲያን ይሄድ ነበር። አባቱም እግዚአብሔርን የሚወድ ቆጥሮ በቤተ ክርስቲያን በድንኳን ካሉ ካህናት ጋር ነበር። ልጁን በጥሩ አስተዳደግ አሳደገው። ጥቂት ባደገ ጊዜ ወደ ጳጳስ ወስዶ ድቁናን አሾመው። ከዚህም በኋላ በንጉሥ ዳዊት ዘመንና በሐይቅ አቃቤ ሰዓት ቀረጸ ብርሃን በተሾመበት ዘመን በሐይቅ ባሕር ወደምትገኝ የእስጢፋኖስ ገዳም ላከው። በዚያች ደሴትም ካህናት እጅግ ጠቢባን ለማንበብና ለመተርጎም መጻሕፍትን የሚያውቁ ደጋጎች ነበሩ። ስለዚህም ወደ እነርሱ ላከው። ያስተምረውም ዘንድ ለመምህር ሰጡት ጊዮርጊስ ግን ለማጥናት ዘገየ እግዚአብሔርን ቃል አልገባውም ይህም ስለ ኃጢአቱ አልነበረም ይልቁንስ እግዚአብሔር ሥራውንና ጌትነቱን ይገልጥ ዘንድ ነው እንጂ ሐዋርያትም መንፈስ ቅዱስ እስኪወርድላቸው ድረስ በትንሽ ዕውቀት ነበሩና ተብሎ እንደ ተጻፈ እንዲሁ ጊዮርጊስም የመጽሐፍትን ቃል በመጠኑ በማወቅ ኖረ ሌሎች ጓደኞቹም በትምህርት ሲበልጡትና ሲቀድሙት ባየ ጊዜ እጅግ አዘነ ከዕለታት አንድ ቀን ወደ ቤተ ክርስቲያን ሄደ። መድኃኒታችንም በወንጌል አምናችሁ የምትለምኑትን ሁሉ ታገኛላችሁ ትቀበላላችሁም ያለውን ሰማ። ከዚህም በኋላ ለስም አጠራሯ ክብር ይግባትና በእመቤታችን ስዕል ፊት እንባን እምባን በማፍሰስ በጾም በጸሎት በስግደት ከልቡ እንዲህ እያለ ወደ እግዚአብሔር ይለምን ጀምር አቤቱ፣ የተሰወረውን ጥበብህን ግለጽልኝ፣ የማስተዋልና የምክር መንፈስ፣ የጤናና የኃይል መንፈስ እግዚአብሔርን የመፍራት መንፈስ የሆነ መንፈስ ቅዱስ ስጠኝ። ምስጋናህን ይናገሩ ዘንድ አፌና ከንፈሮችን ግለጥ፣ ጌትነትህን ማመሰግን ዘንድ ምስጋናህን ባፌ ምላ እንዲህ እያለ አብዝቶ ጸልየ። ከዚህም ሁሉ ጋር በልቦናው ካለ ከሃይማኖት እሳትነት ከጸሎቱ ማቃጠል የተነሳ እንበውና ወዙ እንደ ደም ይፈስ ነበር። ያን ጊዜም ጸሎቱ ከኪሩቤል የምስጋና ባለሟልነት ጋር ቆመች። የእንባውን መጠን በሱራፌ ለመሰዋ ጽዋ የተቀዳ እነሆም፣ የዓለም ሁሉ ንግሥት በራይ የተገለጠችለት እንዲህም ብላ ተናገረችው፦ ራስህን አንጻ፣ ነፍስህንም ቀድስ፣ ያለ እንቅልፍን በትጋት ተዘጋጅ። ወደ እርሱ የምትመለስበትንም ቀጠሮ ሰጠችውና ከእርሱ ተሰወረች። ይህንንም በነገረችው ጊዜ፣ ያን ጊዜ በመንፈስ ቅዱስ ሆነ። እንዲሁም ንግሥት እመቤታችን ራሱን ያነጻ ዘንድ ጊዮርጊስን አዘዘችው። ልመናውን ለመፈጸም ፍቃዱንም ለማዳመጥ የምትመልስበትን ቀጠሮ ሰጠችው። ከዛም የቀጠረችው ቀነ ቀጠሮ ደረሰ። ይኸውም በኢትዮጵያ አቆጣጠር ነሐሴ 21 ቀን ነው። እመቤታችን ድንግል ማርያምም ወደ እርሱ መጣች። ከእርሷም ጋር ኪሩቤልና ሱራፌል በየነገዳቸው አርባብና አረበዋት በአንድነታቸው ማህበረ መላእክትም በየስርዓታቸው የተመሰገነች እርሷን እየቀደሱ የከበረች እርሷን እያመሰገኑ ከእርሷ ጋር ነበሩ። የመላእክት አለቃና ሚካኤልም የመስቀል ምልክት ያለበት የወርቅ ዘንግ በእጁ ይዞ በቀኙ አቁሞ ነበር። በጌታችን ክርስቶስ ምስጢራት የታመነ የአምላክ ሰው መሆን ያበሰረ ገብርኤል መልኩ እሳት የሚመስል ጽዋን በእጁ ይዞ በስተግሮ አቁሞ ነበር። ህፃኑ ጊዮርጊስም የዓለም ሁሉ ንግሥት ከኃይላት ሰራዊት ጋር ባያት ጊዜ በግንባሩ ወደ ምድር ወድቆ እንደ ሞተም ሰው ሆነ። ያን ጊዜም የምትራራ መቤታችን እንዳሰሰችው ተነሳ፣ ህሊናው ተመለሰለት፣ በእግሩም ቆመ። የመረጡህና የልጄ ወዳጅ ጊዮርጊስ ብላ በስሙ ጠራችው። ከእውቀት ወንዝ የመጣና ከጥበብ ምንጭ የተገኘ የመለኮት ባህር የተቀዳ ይህን ንጹህ ጽዋ እንካ ጠጣም አለችው። ያን ጊዜም እመቤታችን ያን ጽዋ በቀኝ እጇ ሰጠችው። ሳይጠጣውም ወደ ውስጡ ተመለከተ። ያን ጊዜም ብፁዕ አፈ በረከት ጊዮርጊስ ያን መንፈሳዊ መጠጥ ጠጣ። በአፉም ውስጥ ከማርና ከስኳር የሚጥም ከወተት የበለጠ የሚጣፍጦ ነው። እመቤታችን ማርያም ለብፁዕ ጊዮርጊስ ጽዋውን ከሰጠችው በኋላ ያን ጊዜ የህሊናን ዓይኖች ያበራሉና የልቦናንም ጆሮዎች ከፍታሉና አምስት የሚስጢር ቃላትን አስተማረችው። ከዚህ በኋላ ከእርሱ ተሰወረችው፣ ከማይታዩና ከትጉሃን መላእክትም ጋር ወደ ሰማይ አረገች። ከዚህም በኋላ ከእመቤታችን ማርያም እጅ በተሰጠው በመንፈስ ቅዱስ ስጦታ ትምህርት ሳይማር በአንድ ቀን የዳዊትን መዝሙር ማጥናት ቻለ። ቀጥሎም ብፁዕ ጊዮርጊስ ከእንቅልፉ በነቃ ጊዜ እኒህን አምስት የምስጢር ቃላት አገኛቸው፣ በቃሉም አነበባቸው። ከህሊናው ነው እንደማይጠፉ ባወቀ ጊዜ ከመጽሐፉ ላይ አጠፋቸው። ከዚያችም ሰዓት ጀምሮ የልቡ ዓይን በራለት፣ ተከፈተለት። ሕሊናውን በመንፈስ ቅዱስ ክንፎች ተመሰጠ፣ ወደ አብም ደረሰ። በዚያም ኢየሱስ ከአባቱ ቀይ ተቀምጦ ጳራቅሊቶስንም በአንድ አኗኗር አገኘው። ስለዚህም ብፁህ ጊዮርጊስ በሥላሴ ገመድ የታሰረ ሆነ። በማይለያይም ሰንሰለት ታሰረ። ከልቡ የማይነቀል በፍቅሩ ችንካርም ተቸነከረ። በሃይማኖት ወደ እርሱ ተጠጋ። ከእርሱም ወደ ቀኝ ወደ ግራም አልሸሸም ነበር። ከዚህም በኋላ ብፁዕ ጊዮርጊስ ወደ መምህሩ ተመለሰ። ያስተምረውም ዘንድ በጀመረ ጊዜ አስቀድሞ እንደ ተማረ ሰው እያነበበ ትምህርቱን ሁሉ ፈጸመ። መምህሩን ፈጽሞ አደነቀ። በሐይቅ ደሴት ለሚኖሩ ሰዎችም የሆነውን ሁሉ ነገራቸው። እነርሱን ፈጽሞ አደነቁ። በቀንና በሌሊት ለሚጮኹ ለተመረጡ ጸጋውን የሚሰጥ እግዚአብሔርን አመሰገኑት። ሚስጢሩን ግን አላስተዋሉም ነበር። ከዚያሽ ቀን ጀምሮ አባታችን ጊዮርጊስ የመጻሕፍትን ንባባቸውንና ትርጓሚያቸውን በጣፈጠ በአማረ ሁኔታ አስተዋለ። ስለ ክርስቶስም ቃላትን ሁሉ ተረዳ ፈጸመም። የሚሰሙትም ሁሉ አደነቁ። ይህ ሁሉ ጥበብና ኃይል ከየት መጣለት? አሉ። እመቤታችን ማርያምም የገለጠችለት የመጻሕፍትን ዕውቀት ብቻ አልነበረም፣ የመንፈስ ቅዱስ ኃይልም አለበሰችው እንጂ በክፉዬ ከሚቃወም ዓለም የሚድንበትን ጥበብና እውቀትንም ሰጠችው። ከዚህ በኋላ ሥጋውን የመንፈስ ቅዱስ ማደሪያ ያደረጋት በህዋሳቱም ቅድሳናውን ተሸከመ። ነፍሱን ለጸሎት ሰረገላ ያደረጋት ሥጋውን ከርኩሳት ነፍሱንም በምድር ያለውን ከማሰብ ጠበቃት። ዳግመኛም ከዕለታት አንድ ቀን እንደ ልማዱ ለስም አጠራሯ ስግደት ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣም ህሊናው ተመሰጠ። ወደ ስዕሏ ሄደ፣ አቀፋትም። ቀጥሎም ለምስጋናዋ ክብር የሚገባ ኖኅተ ብርሃኔም ተባለ መጽሐፍን ደረሰላት። ዳግመኛም በበዓላቶቿ ሁሉ በመንፈስ ቅዱስ በአማረ ዜማ ይደርሳል፣ ይዘምራል። ለሌሎችም ያመሰግኑ ዘንድ በስውር ይነግራል። እንደዚሁም ቅዱስ ጊዮርጊስ የሚሠራው ሥራ አልተሰወረም። ከዚህም የምስጋና ድርሰቱን በግልጽ ይናገር ጀመር። በሐይቅ ደሴት የታነጸች ቤተ ክርስቲያንንም አብራት ከዚያን ጊዜ ጀምሮ የሀገሩ ሰዎች ሁሉ የመጽሐፍትን ቃልና ትርጓሚያቸውን የምስጋና ድርሰትንም ሁሉ ከእርሱ ይጠይቁ ነበር። ከዚህም በኋላ ብፁዕ ጊዮርጊስን ይዘው ወደ ንጉሡ ቤት ወሰዱት። ስለመነኮሰው ሰው ስለ አባቱ ፈንታም በድንኳን በቤተ መንግሥት ካሉ ካህናት ጋር ቆጠሩት። አባቱም ከመነኮሰ በኋላ የአብርሃም እና የሌሎች ዘር የሚሆኑ የንጉሥ ልጆች እያስተማረ ጥቂት ዘመን ተቀመጠ። ከዚህም በኋላ ከለታት አንድ ቀን ወንጌላዊ ዮሐንስ በሌሊት በራእይ ተገለጸለት። ንጉሡ ሴት ልጁን ጋብቻ አግባ ቢልህ እሻት በለው በዚህ ዓለም ሚስትም አታገባም አለው። ከዚህ በኋላ ንጉሡ ልጁን ስለ ማግባት ተናገረው ብፁዕ ጊዮርጊስም ይህን ነገር መስራት አይቻለኝም፣ አይሆንም አለ። ቅዱስ ጳውሎስ ለአንዱ ሙሽራ ለክርስቶስ አጭቻቸዋለሁ እንዳለ ራሴን ለእግዚአብሔር አጭቻለሁ አለ። ነገር ግን ንጉሱ ስለ ልጁ አልተወውም። ሁለተኛም አባታችን ጊዮርጊስ በሁሉም ነገር ማምለጥ እንደተሳነው ባየ ጊዜ ወደ ውጭ ወጣ። ለንጉሡ አይን የመነኮስ ልብስ መስሎ ይታይ ዘንድ የመነኮሳትን ያመክሮ ልብስ በራሱ እጅ ለበሰ። ይኸውም የመጨረሻው ያልሆነ የአመክሮ ልብስ ነው። ከዚያን ጊዜ ጀምሮ ንጉሱ መናገሩን ተወው። ከዚህም በኋላ አባታችን ጊዮርጊስ ለነገስታት፣ ለካህናት፣ ለመሳፍንትና ለመኳንንት ለሁሉም በቤተ መንግስት ላሉ ሠራተኞች ሁሉ መምህር ሆነ። በዛም ቦታ ምስጋናም በጀመረ ጊዜ ህዝብ ሁሉ ወደ እርሱ ይሰበሰባሉ። በመስማትም ይመሰጣሉ። የነገሩን ጣፋጭነት የቃሉን ተወዳጅነት የአንደበቱን ቅልጥፍና ያደንቃሉ። አባታችን ጊዮርጊስም እንዲህ እያለ የጣፈጠ ትምህርትን እያስተማረ ቀጠለ። ዳግመኛም ከዕለታት በአንድ ቀን በሕዝቡ ላይ የመቅዘፍት ሞት መጣ። የመቅዘፍትም አለቆች መላእክትን በንጉሡ ሰራዊት ላይ ታዘዙ። የእግዚአብሔር ሰው የሚሆኑ እርሱ በሕማም ጦር እስኪነደፍ ድረስ ነፍሱ ተጨነቀች፣ ለሞትም ደረሰች። ምሕረትንም እየለመነ ከልብ ወደ እግዚአብሔር ጮኸ። ያን ጊዜም የመንግሥት ልብሶችን ተቀራጅተው የሚያበሩ ልብሶችንም ለብሰው ጴጥሮስና ጳውሎስ ተገለጹለት። የቅዱሳን ማኅበር ይከተላቸው ነበር። ብዙ ጊዮርጊስን ባያቸው ጊዜ ፈራ። ጌቶች፣ እናንተን ነማን ናችሁ አላቸው። ከብርሃን እናት ከእመቤታችን አደራ የተቀበልንህ ጴጥሮስና ጳውሎስ ነን አሉት። አሁንም ከጨለማ ዓለም ወደማያልፈው ዓለም እንወስድ ዘንድ መጣን በመንግስተ ሰማያት ከኛ ጋር ትሆን ዘንድ የምታያቸው እነዚህ ሁሉ አንተን ለመቀበል የመጡ የቅዱሳን ማኅበር ናቸው። ከዚያም ብዙ ጊዮርጊስ የፈጣሪ የንጌትነት የእናቱን ድንግልና ምስጋና፣ የእናንተን የጻድቃንና የሰማዕታትንም ውዳሴ እስክናገር ድረስ ትንሽ ተውኝ አላቸው። ያን ጊዜ ትተውተዱ፣ ከሕማሙም ዳነ። በዚህም እመቤታችን ድንግል ማርያም እየገለጠችለት ቅዱስ ጴጥሮስና ቅዱስ ጳውሎስ እያበረቱት መጽሐፈ አርጋኖንን፣ ውዳሴ መስቀልን፣ መጽሐፈ ብርሃንና ሌሎችንም የቤተ ክርስቲያን መጽሐፍትን ደረሰ። ከዕለታት በአንድ ቀን እንዲህ ሆነ። አባታችን ጊዮርጊስ የቁርባን መሰውያ ይዞ ለሕዝቡ ያቀብል ዘንድ ካህኑ ወጣ። አባታችን ጊዮርጊስንም ንግሥቲቱና ቆርባት ዘንድ እንሂድ አለው። አባታችን ጊዮርጊስ ግን አይሆንም፣ ይህ ቁርባን ንጉሠ ነገሥት ነውና ተነስታ ከዚህ ትምጣ አለው። ከዚህ በፊት ግን ንግስቲቱ ካለችበት ወስደው የማቁረብ ልምድ ነበራቸውና እግዚአብሔር ለሚወደው ለንጉስ ዳዊትም ነገሩት። እርሱም በዚህ ተስማማ፣ የአባታችን ጊዮርጊስ ፍቃድ ታደርግ ዘንድ አዘዘ። ከዚያች ቀን ጀምሮ ንግስቲቱ ከህዝቡ ጋር ስጋ ወደሙን ይቀበሉ ዘንድ ከመቋሚያው ይመጡ ነበር። ከዚያም ንጉሱ አባታችን ጊዮርጊስን የደብረ ዳሞ ንቡረ ዕድ አድርጎ ሾመው። አንድ ቀንም አባታችን በረከቱን ይቀበል ዘንድ ወደ ሳሙኤል ዘዋልድባ ሄደ። ሶስት በቅሎችን የጫኑ ሰዎችም ተከተሉት። ጻድቁ ሳሙኤልም በዚህ ሁሉ ግርማ ባየው ጊዜ አልቀበለውም እስከ ማለት ደርሶ እንደ ዓለም ሰው አስመሰለው። አባታችን ጊዮርጊስ ግን ጌታችን በወንጌል ቀንበሬ በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህ እንደሆንኩ ልቤም ትሑት እንደሆነ ወቁ እንዳለ የዋህና ትሑት ሆነ። ስለዚህም ጋር አልተቆጣም። ነገር ግን በእግሩ ትቢያ አራግፎ ሄደ። ጌታችን በወንጌል ወደ ገባችሁበት ቤት አስቀድማችሁ ለዚያ ቤት ሰዎች ሰላም ይሁን በሉ፣ ከዚያ የሰላም ልጅ ቢኖር ሰላማችሁ ይደርበት፣ ያለዚያ ሰላማችሁ ይመለስላችኋል እንዳለ በዚያ ሰዓት እግዚአብሔር የአባታችን ጊዮርጊስን ትሩፋት ሁሉ ለአባታችን ሳሙኤል ገለጸለት። ስላላስገባውም ማዘነ። የእግዚአብሔር አገልጋይ ወንድሜ ሆይ ይቅር በለኝ፣ አንተ እግዚአብሔር ሰው እንደሆንክ እንደምትፈራውም የማርያምን ፍቅር እንዳለህ እኔ አወቅኩ ብሎ ደቀ መዝሙሩን ላከ ወደ እርሱ የሚመለስ ዘንድ ለመነው። አባታችን ጊዮርጊስ ግን አልተመለሰም። እርሱን ንቆት አደለም ለዳሙ ሰዎች ወንጌልን ያስተምር ዘንድ ስለቸኮለ ነው እንጂ። በዚያም ቦታ አባታችን ጊዮርጊስ ከአሁን በኋላ በረከትን ይቀበሉ ዘንድ ወደ አንተ የሚመጡ ምዕመናን እናት አትመልሳቸው፣ መጽሐፍ የጻድቅ ጸው ጸሎት ግዳጅ ትፈጽማለች ብሏልና። ያኔም ወደ አንተ እስክመጣ ድረስ በጸሎታ አትርሳኝ። ይህም ብሎ ወደ መጣበት ሄደ። አንድ ቀንም አባታችን ጊዮርጊስ ሲያገለግል የብርሃን ድንኳን እንደ እሳት ወረደ። ቅዱስ ቤተ ክርስቲያንንም ሸፈናት። የዚያች አገር ሰዎችን ባዩ ጊዜ የተቃጠለች መሰላቸው። ውሃም ተሸክመው ወደዚያች ቤተ ክርስቲያን ደረሱ። ያን ጊዜም ብርሃኑ ተሰወራቸው። እጅግም አደነቁ፣ እግዚአብሔርንም አመሰገኑ። ያችንም ቤተ ክርስቲያን እንደ ቀድሞ ሁና አገኟት። በልቦናቸው ያላሰቡት ሥጋው ደሙን በጻድቁ እጅ ተቀበሉ። በዛች ዕለት በረከቱን ይቀበሉ ዘንድ የአባታችን ጊዮርጊስ የጸሎቱ ኃይል ሰብስቧቸዋልና። ከዕለታት አንድ ቀንም አንዱ አይሁዳዊ መጣ። የእግዚአብሔር ፊቱ ወዴት ነው ንገሩን እያለ ክርስቲያኖችን ተከራከራቸው። ሊመልስም የሚለትም የቻለ አንድስ እንኳ አልተነበረም። አባታችን ጊዮርጊስ ግን አፉን ገልጦ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም በአራቱ ማዕዘን ምሉ ነው እንጂ ለመለኮት በፊት ደረቱ በኋላውም ጀርባ ያለው አይደለም፣ እንደተጻፈ መለኮት በሁሉ የመላ ነው እንጂ አለው። በተመሳሳይ ሁኔታ በሌላኛዋ ቀን አንድ አይሁዳዊ ተነስቶ ምእመናንን በጥያቄ አስጨነቃቸው። ጥያቄውም እንዲህ የሚል ነበር፤ እናንተ የእግዚአብሔር ልጅ የምትሉት የክርስቶስ የእግዚአብሔር ልጅ ከሆነ አላዛርን የተቀበረበትን ለምን ጠየቀ? ለምንስ አላወቀም? እንዲህ ብሎ ጠየቃቸው። ይህን የሰሙ ሁሉ አንድስ እንኳ ቃልን ለመመለስ የቻል አልነበረም። ከዚህ በኋላም ሊቃውንቱ ተሰብስበው አባታችን ጊዮርጊስን ፈለጉት። ያን ጊዜም አባታችን ታሞ በአልጋ ላይ ነበር። በዚህም ምክንያት በንጉሡ ትእዛዝ አባታችንን በአልጋ ተሸክመው ወደዚያ አይሁዳዊ ያደረሱት። አባታችን ጊዮርጊስም የአይሁዳዊን ቃል ሰምቶ እኔ ወንጌል አልከራከርህም በአንተ ኦሪት ነው እንጂ ትንቢት ለምኵራብ፣ ሃይማኖት ለቤተ ክርስቲያን ነውና። ምኵራብ ዘርን ዘራች፣ ቤተ ክርስቲያን ምርቱን ሰበሰበች። ምኵራብ ግምጃን ሰራች፣ ቤተ ክርስቲያንም ለበሰችው። አይሁዳዊ ሆይ እስቲ በል መልስልኝ። አዳምን በገነት አዳም ሆይ ወዴት አለህ አብርሃምንስ ሚስት ሣራ ወዴት ናት ያለው ማን ነው? ሰጣንንስ ከወዴት ምጣህ ያለው ማን ነው? በሌላ መጽሐፍ ክፍል አካብን ማን ያስትልኛል ብሎ የጠየቀው ይህ ማን ነው እግዚአብሔር ነው ትላለህ ወይስ የለም? ያን ጊዜ ማይሁዳዊው አፈረ ፍርሃትና መንቀጥቀጥ የሚያዘው። ይህንን አድርጎም አባታችን አባ ጊዮርጊስ ሃይማኖትን አጸና። በሌላኛውም ጊዜ በዚያ ዘመን ስሙ ቢቶ የሚባል አንድ ሰው ወልድ ብቻውን ያላባቱ ይመጣል የሚል አዲስ ቃልን አስነሳ። ዳግመኛም ስለዚያ ሰው ስራዬን እንደሚያደርግ ሰይጣን እንደሚያናግረውና ከአጋንንት ጋር እንደሚጫወት ይናገራሉ። ንጉሱ ግን ይወደው ነበር። ክፋቱንም አያውቅም። መጽሐፍትን የሚያውቅ ይመስለው ነበር። አባታችን ጊዮርጊስ የቢቱን ክደት በሰማ ጊዜ በመንፈስ ቅዱስ ተነሳ። ልቡ በሃይማኖት ነደደ። ቢቱን በሃይማኖት ተናገረው፣ በመጽሐፍ ቃልም ተከራከረው። እሺ ማሰኘትና ወደ ቀና ሃይማኖቱን መመለስ ግን አልቻለም ነበር። ከዚያም በኋላ ሁለቱም ወደ ንጉሱ ሄደው ከፊቱ ቆሙ። አባታችን ጊዮርጊስም ንጉሶ ሆይ፣ እነሆ ቢቱ ከልቡ ክደትን አበቀለ። ከአሞትም የሚመር ነገርን ተናገረ። ለምእመናንም በቃሉ መርዝ ታይቷቸዋል። ቢቱም አበህያዋን በሙታን ላይ ለመፍረድ ከልጁ ጋር አይመጣም አለ። በወንጌል አብ ከቶ በማንም አይፈርድም፣ ፍርዱም ሁሉ ለወልድ ሰጠው እንጂ የሚል ጽሑፍ የለምን ብሎ ጠየቀ። ንጉሱም የሁለቱን ነገር ሰምቶ፣ ይህ ነገር ለእኛ ብቻ አይሁን፣ ወደ ጳጳሱን ላክ ይጥሩትና፣ በፊቱ ትከራከራላችሁ አለ። ጠሩት ዘንድ ወደ ጳጳሱ መልእክተኞችን ላከ። ከዚህም ነገር በኋላ ቢቱ በተንኮል የሐሰት መጽሐፍ ጽፎ አባቴ ጳጳስ ሆይ አትምጣ፣ መልስም አትመልስለት፣ ጊዮርጊስ ንጉሡ ሃይማኖቱን ካዳለ ብሎ በመልእክተኞች ላከ። ዳግመኛም ወደ ንጉሡ ገብቶ አጣላው። ጊዮርጊስ አንተን ከሃዲ ብሎ ወደ ጳጳሱ ልኳል አለ። ካላምንከኝም የሐሰት መልእክት ከእነርሱ ዘንድ አለና የመልሷቸው ዘንድ ወደ መልእክተኞቹ ላክ አለ። ንጉሡ መልእክት ላከ። መልእክተኞችንም ፈጥረው መለሷቸው። እነዚያም የጌታችን መቃብር የሚጠብቁ ወታደሮች ከአይሁድ መማለጃ እንደተቀበሉ ከቢቱ መማለጃ ተቀብለው የሐሰቱን መጽሐፍ ለንጉሡ ሰጡት። ንጉሡም ያችን የቤቱን መልእክት ባያት ጊዜ አባታችን ጊዮርጊስን ይገርፉት ዘንድ አዘዘ። ደሙ በምድር ላይ እንደ ውሃ እስኪፈስ ድረስ ገረፉት። ከንጉሡ አገልጋዮች አንዱ መጣ፣ የአባታችን ጊዮርጊስን አፉን መታው። በዚያም ጊዜ ያ ሰው ወደ ምድር ወደቀ። ብፁዕ ጊዮርጊስ ግን ደሙን በእጁ ተቀብሎ ወደ ሰማይ ረጨው፣ ወደ ምድርም አልተመለሰም። እግዚአብሔር ሆይ ደሜም በግፍ እንደፈሰሰ እንደ አቤል ደማ አድርግልኝ አለ። ሲገርፉትም የእግዚአብሔር ቸርነትን ይናገራል። አሳቡን በሰማይ ነበር እርሱ ብፁዕ ጊዮርጊስ ለሰው ዓይን ከመገረፍም የምገረፈው ግርፋት አይሰማኝም፣ የአምላኬ መላእክት ይመግቡኛልና፣ ቅዱሳንንም ግርፋቴን ይቀበላሉ። ከዚህም ነገር በኋላ ወደ እስር ቤት አስገቡት። እርሱ ግን ቅዱሳንን በየስማቸው እየጠራ ይጸልይ ነበር። በዚያችም ሌሊት ከቅዱሳንም ብዙዎች ካጽናኑት በኋላ ከእርሱ ተሰወሩ። ከዚህ በኋላም ንጉሡ ሊቃነ ካህናት፣ ንብራነ እድ ሁሉም ካህናት ሲሰበሰቡ ነገራቸውን ይፈጽም ዘንድ በሦስተኛ ቀን ቀጠራቸው። ያን ጊዜም እግዚአብሔር መላኩን ላከ፣ ቢቱን ቀዘፈው፣ ክፉ ሞትንም ሞተ። ቤተ ክርስቲያንም ከክፋቱና ከክህደቱ መታወክ አረፈች። የሐዋርያትና የሰማዕታት ሃይማኖትም ጸናች። አባታችን ጊዮርጊስ በእስር ቤት ሳለ ንጉሥ ዳዊት አረፈ። አባታችን ጊዮርጊስም ታላቅ ለቅሶን አለቀሰለት። የልክሶም ጽናት ባዩ ጊዜ የገረፈህ ያሰራ አይደለምን? በመደሰት ፈንታ ይህን ያህል ለምን ታለቅሳለህ? አሉት። አባታችን ጊዮርጊስም ከዚህ ሌላ ጥፍ ግርፋት እየጨመረኝ ብዙ ዓመት ይኖር ዘንድ በወደድኩ ነበር እመቤቴ ማርያምን ይወዳታልና ብሎ መለሰላቸው። ከዚህ ቀጥሎም በአባ ቴዎድሮስ እጅ የምንኩስና ልብስ ለበሰ። ከዚያን ቀን ጀምሮም በጾም በጸሎት በስግደትና እና በተጋድሎ እጅግ ብረታ እንደዚሁም በፈጣሪው ቸርነት በእመቤታችን ረዴት ብዙ ድርሳናትና እና የጻላቱ መጽሐፍትን ደረሰ እንደረሰ እኒህም ድርሳናት ስማቸው ውዳሴ መስቀል፣ መጽሐፈ ብርሃን፣ መጽሐፈ ሰዓታት፣ የማልትና የሌሊት መጽሐፍት፣ ቅዳሴያት፣ የፍታቴ ጸሎት፣ የሐዋርያት ማህሌት፣ መልካ ቁርባን፣ ፍካሪ ሃይማኖት፣ መጽሐፈ ሚስጢር፣ ሕይወት አለማርያም፣ ተአምኖ ቅዱሳን፣ ጸሎት ዘቤተ ውስተ ቤት ጉዳሴ ስብሃት ሰላምታ፣ ጸሎተ ማዕድ፣ ቅዳሴ እግዚ ካለ መዝሙረ ድንግልንም የመሳሰሉት ናቸው። የአባታችን የአባ ጊዮርጊስ ገርልና ታምር የበዛ ነው። በቀጣይ ቀሪዎቹን የአባቶቻችንን ገርላት ይዘን እንቀርባለን። የአባታችን የአባ ጊዮርጊስ ጸሎቱና በረከቱ ይደርብን። ለአባ ጊዮርጊስ የተገለጠች ድንቅ ታምራትን ያደረገችለት እመቤታችን ድንግል ማርያም መልካሙን መንገድ ትግለጽልን። ካልጇ ተወላጇ ተማልዳ ታማልደን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።